ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እንዴት ቆያችሁልኝ? እኔ ደህና ነኝ። አርብ እንዴት ነበር? እኔ ጋ መልካም ነበር። ዛሬም በአዲስ ነገር መጥቻለው። ላይክ ሼር ሰብስክራይብም አድርጉ፣ አብራችሁን ቆዩ። ምንድን ነው እሱ? ካርጎ ማለት ነው። ከሁሉም የገረመኝ ነገር ዘይት ይዛችሁ የምትሄዱ ልጆች፣ ዘይት ማለት ነው፣ ይሄ የቆርቆሮ ዘይት ማለት ነው። አሁን ምንድን ነው ጥቅሙ? እህቶቼ መፍታችሁ ነው ግን የራሴን ምክር ልስጣችሁ። አንዳንዶቹ ምንም አታውቁ ወይም ሰው ይዞ ስለሄደ ከጓደኞቻችሁ አይቷችሁ እዛችሁ ለመሄድ ምንም አይነት እንትን ውስጥ ሳይኖራችሁ ማለት ነው፣ ማለቴ ማሰብ አለባችሁ ቢያንስ አንድ ይሄ ዘይቱን የወይራ ዘይት ቢያንስ ከዘጠና እስከ መቶ ሀያ ዲናር ነው ዝቅተኛው የሚገዛው ማለት ነው። በጣም ውድ ነው እንዴ! ይሄ ሁሉ ብር በዘይት ስጀምር ለምን አስፈለገ? እድመልካችሁ እሱን እኮ አበሉትም ምናልባት አንድ ዓመት ብትጠቀሙበት ነው ምንም አያረግላችሁም። የእውነት እኔ እንደራሴ የሚመክራችሁ ዘይት ይዛችሁ የምትሄዱ ልጆች ዘይት ብቻ አይደለም። በእርግጥ ያው ዘይት ቆንጆ ነው፣ ለጤናም ጥራት አለው ምናምን፣ ነገር ግን ምንም ከጥቅሙ ጉዳቱ ነው። ይዞ የሚሄደውን ብራይታችሁን የዛሬ አምስት ወር ነው ስድስት ወር አንድ ኪሎ አምስት ብር ነበር። አሁን ይጨምር ይጨምር ይሆናል። አሁን የማይጨምር ነገር የለም። ኬሎ አስቡት። ገንዘቡን የሚያዘውን ገንዘብ ማሰብ አለባችሁ እህቶች፣ አስር ዓመትም ስሩ አራት ዓመት ሁለት ዓመትም ስሩ። እናቃለን እኮ ማለት ጆርዳን ደሞዝ እናቃልና አረ እህቶች አስቡበት። ገንዘባችሁን ቋጥራችሁ ሄዱ። ኢትዮጵያ ውስጥ የሌለ ነገር የለም። መግዛት ከፈለጋችሁ ይሄ ብቻ አይደለም ፍሪጅ ይዛችሁ ለመሄድ የፈለጋችሁ አንዳንዶቹ ደግሞ ማዳም የሰጠችኝ ሃምሳ ኢንች ቴሌቪዥን አለ፣ ቀሳላ አለ፣ ዋሽንግ ማሽን ማለት ነው። ብዙ ብዙ የምትሉ ልጆች አላችሁ። አራት ሻንጣ ካርጎ ለማድረግ ፈልጌ ነው፣ ልብስ ብቻ ማለት ነው። የማይጠቅም ኮተት እንዴ አስቡ፣ ውስጥ የሚይዘውን ብር፣ በጣም ብዙ ብር ነው የሚይዘው እህቶች። እና ከድሮ አረብ ሀገር ከቆዩ እህቶቼ ያው ሶሻል ሚዲያ ትከታተላላችሁ፣ ካርጎ ሁሌ ካርጎ እንዳታረጉ፣ ምንም ጥቅም የለውም፣ ጉዳት ነው እንጂ። ቀረጥ ተውት፣ ቀረጥማ ጭራሽ እኮ እንደዚያም የሚደረገው በቃ ይዛችሁ በቃ ቢከለክሉ ይሻላል። ይሄ ሁሉ ቀረጥ ማለት ነው በጣም ተገቢ አይደለም። ይሄ ሁሉ ቀረጥ ከዚህ ሁሉ አይ ከውጭ ወደ ኢትዮጵያ እቃ መግባት አይቻልም ብሎ ቢከለክሉ ይሻላሉ። ይሄ ሁሉ ቀረጥ ማለት ነው። ዞሮ ዞሮ ሰው ይዞ እንዳይገባ ነው። ኢትዮጵያ ውስጥ ምርት ስላለ ለምንድን ነው ሰው ይዞ እንዳይገባ ይመስለኛል፣ ይሄ ሁሉ የቀረጥ ብዛት ማለት ነው። የሆነ ጊዜ በቅርቡ ነው ሃምሳ ኢንች ቴሌቪዥን ነው መቶ ምናምን ሺህ ብር ለቀረጥ ማለት ነው የሆነች ልጅ እያለቀሰች ነበረ እና ከሳኡዲ ከምናምን ነው ቴሌቪዥን ቲቪ ያስገብታ ማለት እና ምንም ጥቅም የለውም እህቶች ኢትዮጵያ ውስጥ ያለ ቃራሱ በቃ በተለይ ከዚህ ዛችሁ የምትሄዱ ልብስ ኢትዮጵያ ስታዩ ጣሉ ጣሉ ነው የምላችሁ። ኢትዮጵያ ውስጥ የሌለ ነገር የለም። በቃ በአቅማችሁ የፈለጋችሁት ነገር አለ እና እህቶቼ፣ እንደ ድሮ አይደለም። ድሮ ድሮ አረብ ሀገር እስከ ስድስት ግን እስከ ሰባት ዓመት የኖሩ እንትን ይጻፍላቸዋል ወረቀት ማለት ነው። ከዛ በነፃ ያስገባሉ ካርጎ ምናምን እነሱ አይከፍሉም? ድሮ ነበረ። የዛሬ ስንት ዓመት ይህንን መረጃ ሰሜቻለሁ። እነ ኩራዜ ኩራዜ የወሏ ነው ምናምን ነው ስሟ አሁን ስለጠፋች ስሟም እየጠፋብኝ ነው። ያን እሷ ስታስገባ ምናምን ይከታተላት ነበረ ያው እነሱ በጣም ስለቆዩ ከአስር ዓመት በላይ ምናምን የቆዩ ስለሆኑ ካርጎ ወረቀት ይጻፍላቸዋል ምናምን ነገር፣ ከዛ በነፃ ነው የሚያስገቡት ማለት ነው ምንም አይነት ቀረጥ ብር ሳያወጡ። አሁን የለም ያ ያ ነገር ምናምን ቀረ እና ምንም ጥቅም የለውም። ከጥቅሙ ጉዳቱ ነው የሚበዛው። እቃው ያጋኳቸዋል። ገንዘብ አውጥታችሁ ምናምን ነው የገዛችሁት ግን ምንም ጥቅማት ገንዘባችሁና የሚጨርሱበት እህቶች፣ ገንዘባችሁን ነው ይዞ የሚሄደው። ምንም ማትጠቀሙት ነገር ግን ገንዘቡን ይዞ ቁጭ ነው ምለው። በዚህ በሌለ ደግሞ ይሄ ሁሉ ዕቃ ገዝታችሁ ገዝታችሁ ምንም ጥቅም የለውም እህቶች። እኔ ማለት የራሴን ሀሳብ ነው የሚሰጣችሁ። እናንተ መፍታችሁ ነው በገዛ ላባችሁ፣ በእናንተ እንትን የሚል የለም ግን ብዙ ልጆች በተለይ የክፍለ ሀገር ልጆች ነን በብዛት አዲስ አበባ ዘመድ የሌላችሁ ምናምን፣ ነገር በተለይ በጣም ከባድ ነው፣ መንገላታት ነው። በአሁን ሰዓት ኧረ በስመ አብ ሌባው ራሱ ይወስድባቸዋል። እየእውነት በጣም አስቸጋሪ ነው። ይህ ሁሉ እቃ ይዛቸው እንደም መንከራተት መንገላታት እንደም ነው። በስመ አብ በቀረብኝ ብላችሁ ደም ነው የምታለቅሱት። እና እቃ አታብዙ፣ ካርጎ አያስፈልግም እህቶቼ። መፍታችሁ ነው መያዝ ግን እኔ የራሴ ምክር ልስጣችሁ እህቶች፣ ዘይት አሁን ምንድን ነው ጥቅሙ? ቆይ እንዴ! ይህ ሁሉ ዘይት ይዛችሁ ይከብዳል። ማለት ለኪሎ ትከፍላላችሁ መቼም ሀያ ሶስት ሀያ ሶስት በእጅ የምትይዘዋላችሁ፣ ይህንን ሁለት ስትይዙ ደግሞ ክፍያ አለ አይደለ? የኪሎ ግራም ሳትከፍሉ መቼም በነጻ አታሳልፉም። እና አንዷ እህቴ በጣም ነው የገረመችኝ። ምን እኔ ለራሴ ተናደድኩኝ። ጭራሽ ሁለት ሁለትን የገዛችሁ ስንት ነው የገዛ ወለች? እሱ መቶ ሀያ ሀያ ዲናር ምን አለበት? ወርቅ ብትገዢበት። ዘይት እኮ ሆድ ነው ምግብ ነው አደለም የምናበስልበት። ሌላ እኮ ምን የምታረጊበት ነገር የለም። በዛ ወርቅ ብትገዢበት፣ የድመልክ የምታገጭበት ማስታወሻ፣ የስደት ማስታወሻ ነው። ሁሌ ስታይ ደስ ይልሻል። አርገሽ ምናምን ስትዋብበት ከፈለግሽ መሸጥ ትችያለሽ። እና የእውነት በተለይ እቺ ስለገረመችኝ ነው ይህን ቪዲዮ የሰራሁትና። እስቲ ምን ያደርጋል ሁለት መቶ ሀያ መቶ ሀያ ሁለት መቶ አርባ ዲናር ወርቅ አይገዛም። ትንሽዬ ብር ጨምረ ቆንጆ ወርቅ ይገዛል። ያንገት ማለት ነው። እንዲህ እስማ እና እህቶቼ፣ ይሄ ሁሉ አያስፈልግም። ወርቅ ግዙ። የሆነት አሁን ደግሞ ወርቅ ጨምሯል። ጨምረም እንትን አለም ወርቅ ግዙ። ይሄ ሁሉ ኮተት ምንም አይጠቅማችሁም። እውነት ነው የምላችሁ ልብስም ሆነ ምንም ሆነ ሀያ ሶስት ሀያ ሶስት ትይዛላችሁ። ከዛ በእጅ አስር እያዛል አይደለ? እሱ በቂያቸው ነው ለዘመድ ያክስት ልጅ እያላችሁ ደግሞ ራሳችሁ የምታሳምሙ ልጆች አላችሁ። አረብስ ማ ራሳችሁን ለራሳችሁ አስብ፣ እህቶቼ። የራሴ ምክር ልንክራችሁ፣ ከዚህ ልብስ ምናምን በጣም ቅርብ ለሆነ ግዴታ መሆን አለበት ካላችሁ፣ ብር ስጡ እጃችሁ ላይ። እኛ ከዚህ ዘን የምንሄደው ነገር ለኢትዮጵያ ቤተሰብ ማለት ለኢትዮጵያ ሰው ማለት ነው የአረብ ብቱቶ ነው ሰልባጅ ነው እኛ ብዙ ብር እኮ ከፍለን ቢያንስ እኮ ለአንድ ልብስ ወይ ሶስት ሺ ሁለት ሺ ብር ያወጣል እኮ ኢትዮጵያ ያ ልብስ ማለት ነው ቢገመት ግን እነሱ ዋጋ አይሰጡም የአረብ ብቱቶ ነው የሚሉት ያንን የምገዙትን ብር በእጃችሁ ብሰጡ ደስ ይላቸዋል የምር የማይሆን ነገር እዛችሁ ከምትሄዱ ማለት ነው በቃ እንደዛ አድርገ እህቶቼ ራሳችሁን ጠብቁ። ምንም ጥቅም የለውም ጉዳት ነው እንጂ አሁን አራት ሻንጣ ልብስ ምንም አያደርግም። እስቲ ምንድን ነው የሚያደርገው? እውነቴ ነው የምላችሁ ለዛ የምታወጡት ቢያንስ አንድ ሻንጣ ሀያ አምስት ሀያ አምስት ሀያ ሦስት ሀያ ሦስት አባዙ። ይህ ሁሉ ብትልኩ ቀላል አይደለም። ከፈለጋችሁ የሆነ ጊዜ ሰርቼ ነበረ ቪዲዮ ፋሲጋ ካርጎ ነው ምናምን ብዬ ሰርቼ ነበረ። ካርጎ መላክ የምትፈልጉ ብዬ ማለት ነው። ምንድን ነው ለእናንተ እንደዚ አይነት ነገር አይሆንም። በቃ በተለይ እዚህ ጆርዳን ውስጥ ለሚነግዱ ምናምን ለነጋዴዎች ምናምን ነው እንጂ ለእኛ ለማዳም ቅመሞች፣ ኮንትራት ቤት ላለ ነው ኮተት ለእኛ ምንም አይጠቅምም። መንገላታት ነው። እንደ ድሮ አይደለም። ኢትዮጵያ ገብታችሁ እየሰማችሁ ነው ዝርፊያ፣ ያለ መንገላታት ብቻ ብዙ ብዙ ነገር የምናወጣው ብር ገንዘባችንን እንዳለ ነው ይዞብን ሄደው። የማይጠቅመውን ነገር ለምን እንገዛለን? ለምን የአንገታችሁ ወርቅ ግዙ፣ የእጅ ወንገት ብቻ የሆነ ነገር ግዙ፣ ማለት ወርቅ ነገር ማለት ነው እንጂ ኮተት፣ ቴሌቪዥን ሀምሳ ኢንች ስ ምንም አይጠቅምም። የእውነት ሀምሳ ኢንች ነው ሀምሳ አምስት ኢንች መቶ ምናምን ሺ ብር አወጣችን። ልጅ አለች ባለፈው ማለት ነው ቀረጥ እና በስመ አብ እና እህቶቼ እንደዛ አድርጉ። ለሚያስፈልጋቸው ሰዎች ሼር እያደረጋችሁ እላለሁ። ለእህቶቼ እንደሰማችሁ እንደጠቀማችሁ ተስፋ አድርጋለሁ። መረጃው ማለት ነው። ለጓደኞቻችሁ እንደዛ አይነት ሀሳብ ላለቻችሁ ጓደኛችሁ ሼር አድርጉ። ምንም አያስፈልግም። ምንም ምንም ማለት ነው። እኔ ግርም ነው ያለኝ፣ ሁለት እስቲ ሁለት የትልቁን ዘይት እዛ ምን ምን ሊያደረግላት ነው? ጓደኞች፣ በጣም ነው የገረመኝ። ምን የመሰለ ወርቅ እኮ ነው የምገዛበት። ዘይት እኮ ሆድ ነው፣ ሆድ ደግሞ ሁሌም ይበላል፣ ምስጋና የለውም። እና አረ ወይኔ በስፋ እና እህቶቼ፣ የባካችሁን አስቡበት። እንዴት ሆናችሁ እንዳገኛችሁ እናንተና ፈጣሪ ነው የሚያውቀው፣ እና ለማይረባ ነገር ገንዘቦቻችሁን አታውጡ። ደና ነገር ወርቅ ከሆነ የሆነ ነገር ግዙበት። በቃ ከሀያ ሶስት ከሀያ ሶስት ከዛ በላይ ባታሳልፉ ምንም ጥቅም የለውምና ወዳችኋለሁ በያላችሁበት ሰላሙኑ ልኝ ጓደኞቼ ቻው መልካም ጊዜ መልካም ቆይታ